ሰላም ቤተሰብ እንግዲህ፣ በዚህ ቪዲዮ የማሳያችሁ ቲክቶክ ሊሆን ይችላል የዩቱብ በስንት ሰዓት መጫን እንዳለብን እንዴት አድርገን ማወቅ እንችላለን፣ ቫይራል እንዲወጣልን ወይም ደግሞ ብዙ እይታ እንዲያገኝልን ስንት ሰዓት ነው መጫን ያለብን፣ እንደገና ደግሞ ስንት ሰዓት መጫን አለብን። ሁለተኛ ነገር ደግሞ የተጫ ምንጭ ነውን በስንት ሰዓት እንደሆነስ እንዴት ነው ማወቅ የምንችለው የሚለውን አሳያችኋለሁ። ከዛ በፊት ግን ቫይራል ለመውጣት ይሄ ምንም እንኳን አንድ መስፈርት ቢሆንም ነገር ግን ሁሉንም እራሱ ይሄ ሙሉ ለሙሉ በቂ ነው ማለት አይቻልም። ሌሎች ደግሞ በርካታ ሌሎች ምክንያቶች አሉ ቫይራል እንዲወጣ የሚያደርጉት እነዛ። ስለነዛ ደግሞ ከዚህ በፊት ቪዲዮ ስለሰራውላችሁ ያንን እየገባችሁ እንድታዩ ገብዛችኋለሁ። በዚህ ቪዲዮ በአሁኑ በዚህ ቪዲዮ ደግሞ የማሳያችሁ ነገር እንዴት አድርገን ስንት ሰዓት ነው መጫን ያለብን የሚለውን በትክክል ለማወቅ እንደ የሀገራችን ሰዓት አቆጣጠር እዛው ላይ ራሱ ቲክቶክ እዛው ከራሱ አፕ ስላስቀመጠልን ያንን አሳያቸዋለሁ አሁን ቀጥታ ወደ ቲክቶክ አካውንት ቲክቶክ እንገባለን አፕ ላይ ከዛ ቲክቶክ ከገባም በኋላ እዚህ ፕሮፋይል ክሊክ እናደርጋለን ፕሮፋይል ክሊክ ካደረግን በኋላ ፕሮፋይል ክሊክ ካደረግን በኋላ እዚህ ሶስት ነጥብ እዚህ ጋር ሜ ወይም ሜኑ ላይ እዚህ እንገባለን ከዛ እዚህ ከገባም በኋላ ሴቲንግ እንገባለን ወይም ስቱዲዮ እንገባለን። ስቱዲዮ ከገባን በኋላ አሁን እዚህ ጋር አናላይዝ አለ። ይሄ አናላይዝ ይሄን ክሊክ እናደርጋለን። አናላይዝ ከዛ እዚህ ጋር ብዙ የተለያዩ አናላይዞች የአናላይዝ ትንታኔዎች ያሳየናል። ነገር ግን እኛ አሁን ማየት ያለብን እዚህ ጋር ቪው የሚለውን ይህንን ክሊክ እናደርጋለን። ይህም ቪው የሚለውን ክሊክ ካደረግን በኋላ አሁን እዚህ በጾታ አስቀምጦልናል። ነገር ግን አሁን እኛ የምናየው ይሄን ስለሆነ እዚህ ጋር ይሄን እንደምታዩት፣ ይሄ ባር ግራፍ ይሄ ግራፍ የሚያሳየን ስንት ሰዓት ብንጭን የተሻለ ነው የሚለውን ነው። አሁን ለምሳሌ ለእኔ እኔ ላለሁበት ለእኔ ለምሳሌ ስንት ሰዓት ብጭን የተሻለ ነው ማለት ነው። እዚህ ጋር ይሄ ነው ግራፍ ረዥሙ ግራፍ አይቼ በዚህ ግራፍ በዚህ ሰዓት ያማለት ስንት ሰዓት ነው? ሲክስ ኤኤም ማለት ነው። ሲክስ ኤኤም ብጭ ነው ከፍተኛ የመጣ እየሰደድ ይኖረዋል ማለት ነው። ኢቨን ራሱ ከዚህ ጀምሬ እዚህ ጋር ጀምሬ ከሁለት ኤም ጀምሬ እስከ ሰን ኤም ብጭን የተሻለ እይታ ይኖረዋል ማለት ነው። ከዛ ውጭ ያሉት ግን እነዚህ እነዚህ ግን በጣም እየቀነሰ እየቀነሰ ይሄድና እዚ ጋር ለምሳሌ አንድ ኤም ላይ ምንም እይታ ምንም ብጭን እይታ አይኖረውም። ስለዚህ እኛ በዚህ አካባቢ ረዥም በሆነው ሰዓት በዚህ ይህንን አይተን በዚህ ሰዓት ብንጭን እንደየ ሀገራችን ሰዓት አቆጣጠር የተሻለ ተጠቃሚ ወይም ደግሞ ብዙ እይታ እንዲኖረው የማግኘት እድሉ የመሆን እድል አለው ማለት ነው። አመሰግናለሁ።